እንዴት ናችሁ ወድ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ ወድ የዩትዩብ ማህበረሰብ። እኔ ገና አዲስ ስለሆንኩኝ የዩትዩብ ቤተሰቦቼ ማለት አልችልም፣ ምክንያቱም ትንሽ ናቸው ያላችሁ። ብቻ ግን እንዴት ናችሁ ውዴ ዩትዩብ ቤተሰቦቼ፣ ሰላም ናችሁ ወይ? ሁሉ ሰላም ከእኔ ጋር አልሓምዱሊላህ፣ ሁሉ ሰላም ነው። እንግዲህ አሁን የሚሰራላቸው ቪዲዮ ሊባራ ሊባራ ማለት ነው። ሊባራ ለኢትዮጵያ መጃን መጅነን መደወል እንችላለን፣ እዚሁም ደግሞ ኢንተርኔት ማውረድ እንችላለን። ግን እኔ በጣም ብዙ ጊዜ ተቸግሬበታለሁ፣ ማለት ሰው ስጠይቅም ምንድንነው የሚሉኝ፣ አረ እንዲሁም ሊባራ የሚባል ካርድ አለ ምናምን ይሉኛል ማለት ነው። እንዲሁም ደግሞ ለእንትንም ለዚህ ለኢትዮጵያ መደወያም ለዚህ ሀገር ደቂቃም በጣም ተቸግሬ ነበር፣ ለዚህ ሀገር ኢንተርኔት ማለት ነው። ምክንያቱም ሰው ስጠይቅ አናቀውም ሊባራ የሚባለው ነው የሚሉት ነት ካርድ እንኳን ሳል አናቀውም የሚሉኝ አሉ ማለት ነው ካርድ እና በጣም ተቸግሬ ነበረ። አሁን ለማንኛውም እንደው መፍትሄው አለ ማለት ነው። እኔ አውቄዋለሁ ፊትን ተጠቀምኩበትን የምታውቁት ልትኖሩ ትችላላችሁ። በዚሁ አጋጣሚ የማታውቁትን ብትኖሩ ትችላላችሁ ማለት ነው። ልክ እንደ እኔ ማለት እኔ አሁን አላቅም ነበር፣ እና በጣም ተቸግሬ ነበረ። እንደ አጋጣሚ ሲሙ ረጅም ጊዜ ቆይቷል ከእኔ ጋር ማለት ከሰው ነው የተቀበልኩት። ዘይን ነበር የሚይዘው። ዘይን ቶሎ ቶሎ ይቆረጥብኛል እና እንደ አጋጣሚ አንድ ወደ ኢትዮጵያ የሚሄድ ወንድሜ ነው የሰጠኝ። ይሄንን አይቆረጥም እና ቆይቷል ከእኔ ጋር ሲሙ ማለት ነው ግን ካርድ እየሞላሁ ምን ነበር የማደርገው መሰላችሁ? ካርድ እየሞላሁ ዳታውን ነው የምከፍተው ማለት ነው። ዳታውን ከፍቼ በዳታ እንደዚህ ምናምን ነበር ኢንተርኔት የምጠቀመው እና አሁን ምን መሰላችሁ? ለዚህ ሀገር መጀመሪያ፣ ለዚህ ሀገር ለመደዋወያም ለኢንተርኔትም ያልተገደበ ለሁሉም የሚሰራ ማለት ነው። ለማውረድ ምን ታደርጋላችሁ መሰላችሁ? ለሰላሳ አምስት ቀናት ይቆያል። ስክሪን ቆጥባችሁ ተጠቀሙ። አንድ መቶ ሀያ አምስት ሪያል ሞልታችሁ ለሰላሳ አምስት ቀን ይቆያል ማለት ነው። አመጃጅኑን እናያለን። ኮኮብ አምስት ኮኮብ ትሉና አንድ መቶ አንድ መቶ ሀያ አምስት መሰላል ብላችሁ ሴንዲት አደርጉታላችሁ ማለት ነው አንድ መቶ ሀያ አምስት ብር ሞልታችሁ ከዛ ሴንድ ስትሉት ያው እኔ ካርድ የለውም ስልኬ። እንደዚህ ያደርጋችሁ ሴንድ ስትሉት ለእንትን የሚሰጣችኋል ደቂቃ የሚሰጣችኋል። ለዚህም ለማህበራዊ ሚዲያ ትጠቀሙበታላችሁ ማለት ነው። ያልተገደበ ነው የሚለው ትጠቀሙበታላችሁ። እሺ፣ ጠይብ። ሁለተኛ ደግሞ ወደ ኢትዮጵያ ለመደወል ሰባ ደቂቃ ለሰባት ቀን የሚቆይ ሰባ ደቂቃ፣ ሰባ ደቂቃ እየቆጠባችሁ ከተጠቀማችሁ ሰባት ቀን ይቆያል ማለት ነው። ሲታይም ዋጋው አርባ አምስት ሪያል ነው። ስታወርዱ ግን የምትመጅኑት ግን ኮከብ ስድስት ስልሳ ስድስት ኮከብ ብላችሁ ከዛ አምሳ አይሚን ሁለት ሀምሳ ሁለት ነው የምትሉት መሰላል እንደዚህ ያድርጋችሁ ሴንት አላችሁ ይህን የሚቀበላችሁ ስልካችሁ ውስጥ አርባ አምስት ሪያል ካለ ነው ማለት ነው። ከዛ ሴንድ ስትሉት አንድ ቁጥር አስገቡ፣ ይላችኋል አንድ ቁጥር እንትን ብላችሁ ከዛ ሴንድ ታደርጉታላችሁ። ያለምንም ጥርጥር ይሰራል። ከዛ ሰባ አምስት ደቂቃ ይሰጣችኋል ለኢትዮጵያ እና ደግሞ ዋን ጂቢ ይሰጣችኋል። እሷን ቆጥባችሁ ትጠቀሟት። እንደዛ ካልሆነች ታልቃለች ማለት ነው። እንደዛ አድርጋችሁ ትጠቀማላችሁ ማለት ነው። የአካባቢዬ የሊባራ መደዋወያ ደግሞ ሁለት መቶ ሀምሳ ደቂቃ ይሰጣችኋል። ሊባራ ሊባራ ለሊባራ መደዋወያ ማለት ነው። እንደዛ ነው። ልብ ብላችሁ ስሙ። ይሄ የሰባት ቀንና የሰባ ደቂቃ ነው። ትልቁ ደግሞ እንግዲህ ትልቁ መቶ አርባ ደቂቃ መቶ አርባ ደቂቃና ሶስት ጂቢ ዳታ ይሰጣችኋል። አምስት መቶ ሊባራ ደቂቃ መደዋወያ ማለት ነው እና ለሰላሳ ቀናት ነው የሚቆየው፣ ለሰላሳ ቀን ይሄን ነው ቆጥሯችሁ ቆጥባችሁን የምትጠቀሙ። ዳታውንም እንደፈለጋችሁ እንትን ይላችሁ ማለት ለመናገር አያቆይም። እኔ አሁን ትናንት ነው የሞላሁት፣ ትናንት ነው የሞላሁት ይሄኛውን፣ የመቶ አርባ ደቂቃውን ማለት ነው። የምትሞሉት ካርድ የመቶ አስራ አምስት ካርድ ነው የምትሞሉት፣ ምክንያቱም መቶ አስራ አምስት ካርድ ስትገዙ ሊባራ ስትሞሉት የሚቀራችሁ መቶ መቶ ሪያል ነው ማለት ነው። ከዛ ያቺን መቶ ሪያል ሰማንያ አምስት ብር ታወርዱለታላችሁ አለችው አሁን ማለት ነው። የመቶ አርባ ደቂቃውን መቶ አርባ ደቂቃ ለማውረድ ሰማንያ አምስት ሪያል ነው የሚያስፈልገው ሰው። ይሄንን ስታወርዱ አስራ አምስት ብር ትቀራችኋለች ማለት ነው። የመቶ አርባ ደቂቃው ደግሞ ማውረጃ አሁንም ኮኮብ ስድስት ስልሳ ስድስት ኮኮብ ትሉና 253 መሰላ ትሉታላችሁ ማለት ነው። ከዛ ሴንድ ትሉታላችሁ፣ ትልቁ ትደውሉታላችሁ ማለት ነው። ትደውሉትና ልክ ስትደውሉ አሁንም አንድ ቁጥር አስገቡ ይላችኋል። አንድ ቁጥርን ታስገቡለት እና ትልኩታላችሁ፣ ጨረስን ማለት ነው። መቶ አርባ ደቂቃ ይሰጠናል። እንደዚሁም ደግሞ እየቆጠባችሁ ከተጠቀማችኋት ሶስት ጅቢ ዳታ ይሰጣችኋል። አምስት መቶ የሊባራ መደወያ ሊባራ ሊባራሲም ላለው ሰው ደውላችሁ አምስት መቶ ደቂቃ ይሰጣችኋል ማለት ነው። እኔ እንደዚህ ነው የምጠቀምበት። ወይ ሌላው ደግሞ እዚሁ ደግሞ እንደዚሁ መጃ ማለት ለዚህ ሀገር ለዳታ ብቻ ለዳታ ብቻ የምንጠቀም ከሆነ ምሳሌ እኔ የምጠቀመው ልንገራችሁ የምጠቀመው ምንድን ነው መሰላችሁ አሁን ላይ ካርድ እንትን ሞል ቻላክም ዳታ አውርጃላክ ማለት ለመናገር ግን፣ አሁን ከወር በፊት ምናምን ነው ነው ያቆምኩት ያቆምኩትም ደግሞ እንደ አጋጣሚ ዋይፋይ አግኝቼ ነው የኮረኝት ዋይፋይ እና ለዚያ አላወርድም ማለት ነው። የመቶ አስራ አምስት የመቶ አስራ አምስት ብር ካርድ ነው የሚያስፈልጋችሁ ማለት ነው። የምትሞሉት ግን መቶ ሰላሳ አምስት ነው። ልብ አድርጉ መቶ ሰላሳ አምስት ብር ሊባራ ካርድ ትሞሉና የሚመጣላችሁ ስንት ነው? ወደ መቶ አስራ ሰባት እንደዚህ ምናምን ነው የሚመጣው የመቶ ሰላሳ አምስቱ ማለት ነው። እና የምትሞሉት መቶ አስራ አምስት ብር ነው ማለት ነው። ከዛም አወራረዱ መጃኑ ኮኮብ ሰባት ሰባት ኮኮብ፣ ይሄ የመቶ አስራ አምስት ማለት ነው። ዜሮ ሃምሳ ኮኮብ ትሎና፣ ሴንቲ ታደርጉት አላችሁ። ከዛ የመቶ አስራ አምስት እንደፈለጋችሁ ነው የምትጠቀሙት። ሀያ አራት ሰዓት ክፍት አድርጋችሁ ዳታችሁ እንደፈለጋችሁ ነው የምትጠቀሙት። ይሄንን ማለት ነው ሀምሳ ደቂቃ ምናምን የሚሆን እንትን ይሰጣችኋል። ደቂቃ ሚ ሀምሳ ደቂቃ መቶ ደቂቃ መቶ ደቂቃ ምናምን ይሰጣችኋል። ማንኛውም ስልክ ላይ ደውላችሁ የምታወሩበት ደቂቃ ማለት ነው። ይሄ የመቶ አስራ አምስቱ ነው ለአንድ ወር እንደፈለጋችሁ የምትጠቀሙት ማለት ነው። ኦኬ። ሁለተኛ ደግሞ ሁለተኛው እና ጓደኞቼ፣ የሁለተኛው ደግሞ የምትሞሉት ሶስት መቶ ሰላሳ ብር ነው ግን የሚቆየው ለዘጠና ቀን ማለት ለሶስት ወር ማለት ነው። እሺ ተቋርጦብኝ፣ ቅርታ ሁለተኛ ሁለተኛው ደግሞ ሁለተኛ አማራጭ ደግሞ እንደዚሁ እዚሁ ውስጥ እንገባና የሶስት መቶ ሰላሳ ሪያል ካርድ ነው የሚያስፈልጋችሁ ማለት ነው። የሶስት መቶ ሰላሳ ሪያል ካርድ ያስፈልጋችኋል። እሱ ደግሞ የሚያገለግለው ለዘጠና ቀን ነው። መቶ ሀምሳ ደቂቃ ይሰጣችኋል፣ የምትደዋወሉበት ማንኛውም ስልክ ላይ ማለት ነው። ለሶስት ወር እንደፈለጋችሁ ነው የምትጠቀሙበት። ሶስት ወር የዘጠና ቀን ማለት ነው፣ እንደፈለጋችሁ ነው የምትጠቀሙበት። ይህም ደግሞ ማውረጃው ኮከብ ሰባት ሰባት ኮከብ ዜሮ አንድ ትሉና መሰላለላቸው ሴንድ ታደርጉታላችሁ። እንግዲህ ሶስት መቶ ሰላሳ ብር ለሶስት ወር እንጠቀምበታለን ካላችሁ ማለት ነው እንደዚህ ያድርጋችሁ። ሴንድ አድርጋችሁ አሁንም አንድ ቁጥር አስገቢ ምናምን ይላችኋል። አንድ ቁጥሩን አስገብታችሁ እንትን ትላላችሁ ማለት ነው። ትደውል ትልኩታላችሁ። ከዚ አንድ ቁጥር ሴንድ ታደርጋላችሁ። ከዚያ በኋላ ያለምንም ጥርጥር ይሰራላችኋል። ሶስት ወር እንደፈለጋችሁ አድርጋችሁ ኢንተርኔት፣ ዋትሳፕ፣ ኢሞ፣ ዩቲብ፣ ቲክቶክ እንደፈለጋችሁ ማለት ነው ጠቀሙበት አላችሁ ማለት ነው። እውነት ለመናገር እኔ ማለት ነው በጣም ነበር እንትን ያልኩት ማለት የምፈልገው ነገር ነበር ማለት ነው። ያው አንዳንዴ የመሰላችሁ ገብተን ማየት አለብን። ያው ገብተን ካላየ እንሸወዳለን እና አይቻ አላቅም ነበር። ሜሴጅ በሜሴጅ ነው የመጣልኝ ማለት ነው። ሜሴጆቹን ደግሞ ላሳያችሁ እንግዲህ በዚሁ ስልካችሁ ላይ ሜሴጅ አለ። እነሱን እያያችሁ እራሱ ማድረግ ትችላላችሁ ማለት ነው። ሜሴጅ እንደዚህ እንገባለን። ይሄ ይሄው እንደምታዩት ነው። የዚህ የሀገር ማውረድ ከፈለጋችሁ ልክ እንደዚህ ያድርጋችሁ፣ እያያችሁ የፈለጋችሁትን ብር ያክል ያላችሁን እንደ አቅማችሁ አድርጋችሁ አውርዳችሁ መጠቀም ትችላላችሁ ማለት ነው። ልክ እንደዚህ ማለት ነው። ይሄ ኮድ ከታች ያለ ከሰባሪያል ከሚለው ከታች ያለ የሰባሪያል ምናምን ያው ግን ይሄ የሰባሪያል ዘጠና አሪያል ምናምን ወር አያቆያችሁ ምነ ስለመናገር ወር አያስጠቅማችሁ፣ እኔ ስለሞከርኩት ማለት ነው። መቶ አስራ አምስት ከመቶ አስራ አምስት በላይ ያለው ነው ወር የሚያስጠቅማችሁ። መቶ አስራ አምስት አሁን እኔ በደንብ ነው ወር የሚያስጠቅመኝ ያው መቶ አስራ አምስት አሁን አንስተውታል ለምንደኋላ ግን እኔ ኮዱን ስለማውቀው ግን ዝም ብዬ አስገብቼ በፊት ስጠቀምበት ስለነበረ ኮዱን አስገብቼ እጠቀምበታለሁ። አወርድልኛል፣ ይሰጠኛል መፍትሁንትን ማለት ነው። ኢንተርኔት እንደፈለግኩ አድርጌ ነው የምጠቀምበት። አያችሁ፣ ሜሴጅ ውስጥ ትገቡና ቀጣ፣ ሜሴጅ ውስጥ ትገቡና ሊባራ ያላችሁ ሰዎች ልክ እንደዚህ እነዚህ ሜሴጆች እያያችሁ ታወርዳላችሁ ማለት ነው። ሲያስገባችሁ እንደዚህ እያደረጋችሁ ታወርዳላችሁ። ኮዱ ከታችን ጻፍላችኋል። በእንግሊዝኛም ሊመጣላችሁ ይችላል። በእንግሊዝኛም ሊመጣላችሁም ልክ እንደዚህ እያደረጋችሁ አውርዳችሁ ተጠቀሙ ማለት ነው። የኢትዮጵያ የኢትዮጵያ ደግሞ የኢትዮጵያ ደግሞ ይኸውላችሁ የ አስራ አምስት ብር ይሰጥ ነበር ለቅም ስ ወደ ላይ ልፈልገው የአስራ አምስት ብርም አለ አስራ አምስት ብር ደቂቃ ማለት ነው። ከትናንት ወደ አውርጄ ነበር የሁለት ቀን እንትን ይሰጣቸዋል ዳታ ማለት ነው። እና ያችን ዳታውን ቆጥባችሁ ሁለት ቀን ከቆያችሁ የአስራ አምስት ብሩ ሁለት ቀን ነው የሚቆየው። እንግዲህ ከገባችሁ ገባችሁ። ማስረዳት ላይ ችግር አለብኝ እንግዲህ እንደዚህ ታደርጉና ትጠቀማላችሁ ማለት ነው። እኔ ሊባራ በጣም ስላስጨንቀኝ ልክ ገብቼ ሳየው እንደዚህ በጣም ነው ደስ ያለኝ ለመናገር። ምክንያቱም ሊባራም ብዙ ሰው አይጠቀምበት ምንድን ነው። እኔ ከትናንት ወዳ ነው ምናምን ራሱ ቤት ሁኜ ለቀጣሚ ሰውየው ወደ ውጭ ወጣ ነበር እና ካርዴ ሊባራ ምናምን ሳለው እስለው ማለት ነው ሽኩልቲ ምናምን ነገር ነው ያለኝ ሊባራ ምንድነው ሊባራ ምናምን ነው ያለኝ ማለት ነው። ሰውየው የማያውቁት አሉ ሊባራ እንዴት እንደሆነ አላውቅም እኔ እራሱ እና እማያውቁት ሰዎች አሉ ማለት ነው። ይሄ የመጨረሻው ግን ሁለት ሺ ደቂቃ ለአካባቢ ለሰላሳ ቀን የሚቆይ አርባ ሪያል ነው። ወደ የኢትዮጵያ እንዳይመስላችሁ መጨረሻው ላይ ያለው ማለት ነው ስድስት ስልሳ ስድስት ኮኮ ሁለት መቶ ስምንት የሚለው ለዚሁ ለዚሁ ሀገር ነው፣ ለሳውዲ ማለት ነው። ለሌላ ሀገር አያገለግልም። እንደዚህ እያነበባችሁ ተጠቀሙ ማለት ነው። አሁን የምፈልግላችሁ ኮዷን የምንመስላችሁ የአስራ አምስት ብሩን ነበር አስራ አምስት ብር አስራ አምስት ብር እና ውዶቼ የአስራ አምስት ብር ደግሞ ትዛለኝ ማለት ነው። የ15 15 ብር ምሳሌ 15 ብር ሞልታችሁ 15 ደቂቃ ይሰጣችኋል። ረመዳን ላይ አሁን 30 ደቂቃ ነበረ ሲሰጠኝ የነበረው ረመዳን ጊፍት ነው መሰለኝ። አሁን ላይ ተመልሷል 15 ደቂቃ የ15 ብር 23 ብር ሞልቼ ሀያ ብር አይደለም የሚቀረኝ የሀያ ብር ካርድ ከሞላሁ ደግሞ አስራ ሰባት ብር ማለት ነው። ሶ የአስራ አምስት ብር ካርድ ሳወርድ አስራ አምስት አስራ ስድስት ደቂቃ ኦር አስራ ሰባት እንደዚህ ምናምን ደቂቃ ይሰጣል ሊባራ ማለት ነው። ያው እንደ ሳዋ ምናምን እንደፈለጋችሁ ቡርቅ ቅብላችሁ አትጠቀሙበትም ኮዱን። አስራ አምስት ብር ስላለኝ አልመጅ ነውም እንዳልኳችሁ ትናንትና እኔ ስለመጀንኩ መቶ አርባ ደቂቃ አልመጅ ነውም ግን ላሳያችሁ ስድስት ኮከብ ስድስት 66 ኮከብ 251 ብላችሁ ነው እንደዚህ ሲም የምትደውሉት ማለት ነው። ይኸው የ15 የ15 ብር 15 ደቂቃ ነው የሚሰጣችሁ። እዚህ ጋር አንድ ቁጥርን ብቻን ይሄዳል። ግን እኔ መመጅን ስለማልፈልግ አልመጅ ነውም፣ ካንሰል ነው የማደርገው ማለት ነው። የ15 ብር እንደዚህ ደሩሪ ከፈለጋችሁ ቶሎ ከፈለጋችሁ የ15 ብር እንደዚህ ያርጋችሁ፣ ኮኮብ 666 ኮኮብ 251 መሰላል ብላችሁ እንደዚህ ያድርጋችሁ መሙላት ትችላላችሁ ማለት ነው። ሶሪ ትዬ ደወለች ነው እና እንደዚህ ያድርጋችሁ ሞልታችሁ መጠቀም ትችላላችሁ ማለት ነው። ያው ስራ ቆይቼ ትዝ አለችኝ እንዳጋጣሚ እና እስኪ እንትን እያልኩኝ ስራ ላይ ትዝ እንዳለኝ ልንገራችሁ ብዬ ነው የአስራ አምስት ብሯን ማለት ነው። እና የሁለት ቀን ዳታ ትሰጣለች ተጠቅማችሁ ማለት ምንድን ነው ቆጥባችሁ ከተጠቀማችሁባ ሁለት ቀን ትቆያለች። ይሄ የአስራ አምስት ደቂቃውም አስራ አምስት ደቂቃ የምታወሩት ጉዳይ ከሌላችሁ ለሁለት ቀን ያክል ያገለግላል ማለት ነው። ቤተሰቦች ቻው። ያው አንዛዛሽብን ቪዲዮ ምናምን እንደምትሉ አይ ነው ግን አዲስ እንደመሆኔ አንጻር ቻሉኝ። ባይ ባይ።